በማውራት የሚበሉ አሉ። በመስራት የምንኖራለን ምርጫወኛ ነው። በማውራት መኖርን ምርጫ ያደረጉ ሰዎች የእንጀራ ገመዳቸው እያጠረ እንጂ እየቀጠለ አይሄድም። በስራ መብላትን የሚያስቡ ሰዎች እንጀራቸው እየበዛ እየሰፋ፣ እውቀታቸው እያደገ እየሰፋ ነው የሚሄደው እና መስራት አያጎልም፣ መስራት አያከስርም። ሁላችን ቀን ከሌት ብንሰራ ለሀገራችን ለኢትዮጵያ ለህዝባችን ብንሰራ ሽልማታችን በምድርም በሰማይም ነው። ይሄ ስራ አድካሚ ነበር። እንደምታውቁት ይሄ ስራ በጣም ብዙ ጭቅጭቅ ያለበት ነገር ነው፤ ውጤቱ ግን ያማረ ነው። አንድ ነገር ብቻ ላንሳለ። ይህንን ስራ ስንጀምር የዛሬ አራት አምስት ዓመት ገደማ፣ አዲስ አበባ በነበረው ጥናት የአዲስ አበባ የግሪን ከቨሬጅ ከ3 ፐርሰንት በታች ነበር፤ ቱ ፖይንት ሰምቲንግ ነበር። አሁን ወደ ሃያ እየቀረበ ነው። ማየት የፈለገ ሰው ከቦሌ እስከ ጎሮ ያለውን ግራና ቀኝ የነዳ ይመልከት። ጫካን እየፈጠርን ያለ ነው። ከሁለት ሶስት ዓመት በኋላ አዲስ አበባ ለማንም ውብ፣ ለመኖር የምትመች የምታጓጓ ከተማ ትሆናለች። ውብ ሕዝብ ነው ያለን፣ እጅግ ቆንጆ ህዝብ፣ ታታሪ ሕዝብ፣ አፍቃሪ ህዝብ፣ አቃፊ ሕዝብ ነው ያለን። ነገር ግን ሰው ሰውን ብቻ ያይም፣ ኑሮውን ከባቢውን ያይና ይጠየፈናል። ያን መጠየፍ ከቀረፍን ካለንም ጥርጥር ከአምስት ዓመት በኋላ እጅ ከተማ በጣም ብዙዎች ሊመጡባት የሚጓጉ ትሆናለች። ያን ለማድረግ ከህዝባችን ጋር ታጥቀን ተነስተናል። እንግዲህ ከጀመር እንደሚታወቀው እስከምንጨርስ ድረስ አናቋርጥም። ጅማሯችን መልካም ነው፣ አጨራረሳችን ያማረ እንዲሆን፣ እንድንበረታ፣ እንድንተጋ፣ በጋራ እንድንቆም፣ ከወሬ ይልቅ ስራ እንድናስቀድም፣ ከጥላቻ ይልቅ ፍቅር እንድናስቀድም፣ ከውሸት ከፕሮፓጋንዳ ይልቅ የሚታይ፣ የሚጨበጥ የሚዳሰሰውን ነገር እንድናስቀድም አደራ ማለት እፈልጋለሁ።